እዚህ ቤት ስመጣ ደግሞ ልጅየው አባትዮው የሚያስቸገረ ነው በጣም ማለት ነው። ልጅየው ቤተሰብ ፈርቶ ይተወኛል ብዬ አስቤ ነበረ። ልጅየው ቤተሰብ ፈርቶ ይተወኛል ብዬ ነበረ። ሁለትኛው ደግሞ በጣም ብሶበታል። መጀመሪያ ብር ልስጥሽ ነው የሚለኝ። ሳሁዲ ውስጥ እኮ ሴትና ወንድ ተቃቅፎ አይኬሄድም። እሱ ግን ኤምባሲ ስንሄድ አቀፈኝ። ገቢን አጊቢ ብሎ በግድ አስገባኝ እና ሆነ ያለ በጣም እየሳጋው ነው እና ደግሞ ባለፈው ሴትዮ የለችም ነበረ እና አንዳንድ ጊዜ በር ቆልፌ ነው የምተኛው። ግን ሴትዮ የመጣት አንኳኳለች ከፍቼላት እሷ ስተጠብቅ በረዘጋል ነው እና ሲንኳኳ እሷ መስላኝ ከፈትኩኝ። ማንም ቤት አልነበረ እና ክላሴ የገባ እና እኔ እያንቀላፈው ነው ማለት ዘጠኝ ሰዐት አካባቢ ነው እና እኔን እራሱ አልገላችም። ከፍቼላት አልጋ ላይ ቁጭ ብዬ እየጠበቅኳት ነው እሷ አንተ እስክትል ማለት ነው ለካ ሰውየው ነው እና ልብሱን አውልቆ ነው የመጣው። ሲመጣ በፕንድ ብቻ ነው የመጣው። ከዛም ምንድ ነው ምናም ብዬ ጮባ ሳዘን ላይ ማንም የለም። ማማ የለች ማትፍረሽ ምናምና ላይ እኔ ኳንተለን አባቴ ነኝ፣ ደግሞ ሰራተኛ ነኝ። እኔ ልጅ አለኝ ደግሞ ልጅ አለኝ፣ ባለትዳር ነኝ እኔ ማለት ነው። ከዛን ችግር የለውም፣ አንቺ ለእኔ ጓደኛልሽ አንቺ እኔ ለአንቺ አባት አይደሉም፣ ምናምና ላይ ከዛን ስጮ አልጋ ላይ እንደዚህ አንገቴን ሴት አድርጓ ያነቀኝና ድጋሜ አዙሮኝ ወደኩ እንደዚህ ይሄ የአልጋው ጠርዝ ላይ ነበር ያስደገፈኝ ማለት ነው። ከዛ አሁንም እዛው አልጋው ላይ ሆኜ ከኝ ተረቀልኩኝ። ከዛን ደንግጦ ምናምን ውሃ አምጥቶ ምናምን ተነሳው። ከዛን ከተናገርሽ እገልሻለሁ አለኝ። ከዛን እሺ ብዬ መቼስ ያው ለስራ ስለመጣው ለልጅም ስለመጣው ባዶ እጄን ተጠረጀ ከሚሄዱ ብዬ ታገዝኩኝ። አሁን ደግሞ ጭራሽ ባለፈው ኪችል ውስጥ መርቶ ከጀርባ አቀፈኝ። እኔ ደግሞ ቢላ እያደረግኩ ነበር እዛን እኔ ደንግጬ ልክ ሱስ በኋላ ሲያቅፈኝ ወደ ቢላውን ሳዞር ይሄ ቢላ ለአንቺ ነው የሚሆነው አለና ወደ ራሴ እንደዚህ ቀረቀረብኝ ማለት ነው። እና የምትናገሪ ከሆነ ትሞቻለሽ። እና እሺ በቃ እኮ ካልፈለገኝ እንኳ አሳፍረኝ ስለው አቤ አትሄጂም አለኝ። በፍጹም አትሄጂም አትሳፈሪም አለኝ። ሁላችሁም እንደሰማችሁት ነው። እንደዚህ አይነት ነገር ከገጠማችሁ ከራሳችሁ ይበልጥ ምንም አይነት ነገር የለም። በነገራችን ላይ እዚህ ጋ ልጅቷ ያለችውን ለእናንተ ትንሽ ሁለት ደቂቃ ብቻ ነው ያመጣሁላችሁ፣ ግን በጣም ብዙ ደቂቃ ነው ያወራችው። እስከ መጨረሻ አዳምጨዋለሁ ማለት ነው። ለልጄ ብዬ ነው ከሀገር የወጣሁት፣ ለቤተሰቤ ብዬ ነው ከሀገር የወጣሁት። ምንም አይነት ገንዘብ የለኝም። ይሄ ቆሻሻ ነገር እና ገንዘብ አለመኖር ምን ያገናኘዋል ሲጀመር ሰውየው እገልሻለው አገርሽም አትገቢም አለኝ አለች አይደል ግን እንዴት ነው ለምሳሌ ለምን አጠፋም ብዙ አማራጭ አለ እኮ አንዳንዴ እኛ ራሱ ጥፋተኛ ነን አረቦች በባህሪያቸው ማለት ነው የእኛን ፊት ካላዩ አረቦች ተውና ሌላ ሌላ ሌላም ሊሆን ይችላል ሌላ ሌላም ወንድ ሊሆን ይችላል ፊታችን ካላዩ አረቦች አይቀርቡንም በነገራችን ላይ እንደ ኢትዮጵያ የሚፈሩት ዜጋ የለም፣ አረቦች ማለት ነው። ግን እራሳችን መጠንቀቅ መቆጠብም አለብን። ግን ኦኬ ሆኖ ከሆነም ይሄ ነገር በእሷ ችግር ሳይሆን ሰውዬው ኃይለኛ ሆኖ ምናምንም ከሆነ መጥፋት አለ ከዛ ቤት ማለት ነው። ካልፈለገች ደግሞ ብዙ ቴክኖሎጂ አማራጭ አለ ማለት ነው። እንደዚህ አይነት ነገር የሚፈጸምባችሁ ከሆነ ካሜራ መቅረጽ ስልካችሁም ካሜራ ላይ አድርጋችሁ ማተኛት። ሁለተኛ ደግሞ እንደዚህ አይነት ቆሻሻ ነገር እየተፈጸመባት እቺ ልጅ እንዴት ነው በሌሊት በተኛችበት በር ምትከፍተው? ማንኛችሁም ብትሆኑ አስራ ሁለት ሰዓት ካለፈ ክላሳችሁ ገብታችሁ ከተኛችሁ በኋላ በርም እንዳትከፍቱ፣ ምንም ቢፈጠር በር እንዳትከፍቱ። ምግብ ራሱ ስሩልኝ አንዳንዴ ወንዶች፣ ወጣት ወንድ ምናምን ያለበት ቤት ምግብ አብሲልኝ ምናምን ይላሉ ከውጭ ከውጭ መጥተው ማለት ነው እንዳታበስሉ። አስራ ሁለት ሰዓት ካለፈ ህጉ ራሱ አይፈቅድም ሲጀመር ማለት ነው። እዚህ ጋር አሁን ከእሷ የምትለው ሶስት ሰዓት ላይ ራሱ ሴትዮ ናት ብዬ በሩን ከፍቼ ሳየው ሳየው ሰውዬው ነው። አልገባኝም። ሶስት ሰዓት እንዴት ብሎ ነው ሰውዬ? ሴትዮስ ብትሆን ሴትዮ እንዴት ብላ ነው ክላስ የምታንኳኳው? እዚህ ጋር የራሳችን ጥፋትም አለ። ሁላችሁም እራሳችሁን ጠብቁ። አንደኛ ክላሳችሁ ከገባችሁ በኋላ አስራ ሁለት ሰዓት ካለፈ ማንም ቢቆረቁር እንዳትከፍቱ። ምንም ቢፈጠር ያሳፍሯችሁ ከፈለጉ ማለት ነው። እናንተ ከሀገራችሁ እኮ ሰው ገላችሁ የሰው ደም አፍሳችሁ አይደለም የመጣችሁት። እንደዚህ አይነት የማትፈልጉት ነገር እየተፈጸመባችሁ፣ ለልጄ ብዬን የመጣሁት ለባሌ ሲጀመር፣ አረቦች ምን እንዳለባቸው አታውቁም። አገራቸው ነው እነሱ የኤች አይ ቪ የተለያየ በሽታ ተጠቂ የሆኑ አይሆኑም፣ የምታውቁት ታሪክ የለም። ለልጄ ብዬ መጥቼ እንዴት በባዶ ቢጠርዙኝ ምናምን ነገር የሚባለው ነገር አይሰራም። በባዶ መጠረዝ ደግሞ ከፈራችሁ መጥፋት፣ በቃ በጣም በርካታ እህቶች እየጠፉ ነው። የሚሰሩት እንደዛ አይነት ነገር የሚያጋጥማችሁ ከሆነ መጥፋት። ይሄ ሰው፣ ይህቺ ልጅ አሁን እገልሻለሁ ብሎኛል። ሽንኩርት እየከተፍ ከኋላ የመጡ አቅፎኝ ቢላው ሳዞርበት አጋጣሚ ላንቺ ነው ይሄ ቢላዋ፣ ለማንም ብትናገር ይገልሻለሁ። በቃ ሀገር ያሳፍረኝ ብለው ሲጀመር አባቴነህ እኮ አንተ ምናምን አስቀባጠራት። ለሴትዮ ነው የምነግርልህ፣ የምትወጣ ከሆነ ውጣ ካለችው በቂ ነው። በነገራችን ላይ ማለት ነው አባቴነህ እኮ አንተ ምናምን ምናምን መባል አያስፈልጋቸውም። አባታችን እንዳልሆኑ ደግሞ ግልጽ ነው። ገብቷችኋል አይደለም? እንደዚህ እያላችሁ የቤተሰቦችን ህይወት ምናምን ወይም ደግሞ እናንተ ፈልጋችሁት ከሆነ ሚዲያ ላይ ያለማውጣት እንደዚ አይነት ነገር ማለት ነው። ምክንያቱም ብዙ እህቶች የማያውቁ እህቶች ስለሚሰሙት፣ አይ እኔ የደሃ ልጅ ነኝ ለቤተሰቤ ብዬ ነው የመጣሁት። ስለዚህ እንደዚ አይነት ነገር እኔ ላይ ቢፈጸምም ትዕግስት ማድረግ አለብኝ የሚለውን ነው የሚቀስሙት ልጆች ማለት ነው። ኦኬ። ግን እንደዚህ አይነት ነገር ደግሞ በፍጹም እንዳይፈጸምባችሁ ከፈለጋችሁ እንደዚ አይነት ነገር መጥፎ ነገር ካለ ሰውዬ እንኳን ነካ እንኳን ቢያደርግሽ ለሚስትህ ነው የምናገረው ካልሽው ቀና ብሎ እራሱ አያይሽም። ኦኬ ሁለተኛው መንገድ ደግሞ ምንጠነቀቅበት ክላሳችን እንኳን ቁልፍ ባይኖረው እንደዚህ አይነት ነገር ካለ ካሜራችን ኦን አድርገን መተኛት ለምን መረጃ ካለ በነገ ሕግ ፊት ለቤት እንኳን መጋፈጥ ይቻላል። ሕግ ደግሞ ሕግ ጋር እንዴት ይሄዳል ምናምን ከሆነ ደግሞ ሀሳባችሁ መጠንቀቅ፣ በር አለመክፈት። በራችሁ ቁልፍ ከሌለው ደግሞ ቁልፍ ከሌለው አልተኛም ማለት አልሰራም እዚህ ቤት ማለት ማለት ነው። ግን እናንተ ፍላጎታችሁ ሆኖ ደግሞ የነገር እንደዛ አይነት ነገር መብቴ ያለው ነገር ሚዲያ መውጣት የለበትም። ሚዲያ የማይወጣና የሚወጣ ነገር ለይታችሁ ወቁ ማለት ነው። ምክንያቱም ከኛ የሚያንሱ በእድሜ የሚሆን በእውቀት ከኛ የሚያንሱ እህቶች ስላሉ ይዘሙታል፣ ይደርሳቸዋል፣ ይሄ ቪዲዮ ማለት ነው። ስለዚህ ተጠንቀቁ ሁላችሁም ለማለት ፈልጌ ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ስለ ቆያችሁ በጣም አመሰግናለሁ። በቀጣይ ደግሞ በአሪፍ ቪዲዮ መጣለሁ ብዬ አስባለሁኝ ዱዓ አድርጉልኝ ለኔም ለሁላችንም፣ አላህ ይጠብቀን እና ተጠንቀቁ ሁላችኋለሁ ውዶቼ። የምሬን ነው፣ አረቦች ይፈሩናል እኛን። ወላሂ ነው ከሚገባው በላይ ወላይ ነው የሚፈሩን። ማለት ነው ፊታችን ነው። ያንኛውም ሰው የሀገራችን ሰው ቢሆን ማንም ቢሆን ፊታችን ነው የሚያየው መጀመሪያ። ማለት ነው እኔ እና መብት ላለው ነገር ደግሞ እንደዚህ በዚህ ደረጃ ድህነትን ፈርታችሁ ራሳችሁን አሳልፋችሁ መስጠት ደግሞ ይከብዳል፣ እላችኋለሁኝ። አረቦች ጋር ደግሞ አትሳፈጡ። እንደዚ አይነት ነገር ወላሂ ምን እንዳለባቸው የምታውቁት ታሪክ የለም።